ውድ ቤተሰቦች የተመልሼ መጥቻለሁ። ተመልሼ ስመጣ ዛሬ በሀይሚና በብሩኬ ነው የመጣሁት እና ብሩኬም ዛሬ የማልጠብቀው ነገር ተናግረዋል። ሀይሚም እንደዛ ማለት ነው እና ሞር ደግሞ በሀይሚ የሆነ እኔ እንጃ በጣም ነው የተሰማኝ ማለት ነው። እዚህ ጋር ሀይሚን ባከብራትም ቦታ ብሰጣትም፣ ነገር ግን ያጠፋችው ነገር ወደኋላ ማለት አልፈልግም። እሱ ምንድ ነው ሀይሚዬ ከብሩኬ ጋር ብዙ ላይፍ ደስ የሚሉ ላይፎች አሳልፋቸዋል። ከኦዴንስ ጀምሮ ኦዴንስ ብሩኬና ሀይሚ ይጣመሩ ከተባለ ጀምሮ በጣም ደስ የሚሉ ጊዜ ኮዴንሶችን በጣም ተወዳቸዋል። በጣም ድንቅ ልጆች ነበራችሁ እውነት ለመናገር። ግን ዛሬ እንደዚህ ልታረጊ ምን እንዳነሳሳሽ አላቅም። በዚሁ አጋጣሚ አንዳንድ ኮሜንት ያልሆነ ነገር የምትጽፉ ልጆች ራሳችሁ ወደ ራሳችሁ ተመለሱ እና እንግዲህ ሀይሚ ሰው ስጦታ ሰጥቷት ብዙ ነገር ሆኖላት እንደዚህ ለምን ብሎኛል ብለ ዛሬ በደስታሽ ቀን የተቀበልሹ ስጦታ ለብሩኬ ዛሬ ስትጣሉ ደግሞ ያንን ስጦታ መመለስ ተግባብ ነው ብዬ አላምንም። እኔ ማለት ነው ምክንያቱም በቃ ያን ቀን ደስ ብሎት ነው አይደል? በደስታ ነው የሰጣው። አንቺም ደግሞ በደስታ ነበር የተቀበልሹ። ዛሬ ብሩኬ በራሱ አይደለም እያለ ስልኬን አምጽ፣ የገዛውሽልሽን መልሽ ያላልሽም ደግሞ። ሲቀጥል ሀይሚዬ እና የትንሽ ትልቅ አስታውሺ እንጂ የቲዶ ነው ያን ቅመም ይሁንሽ፣ ልጅ ማለት ነው። እና ምንም ምንም ነገር ቢሆን የተሰጠ ስጦታ ስጦታ ነው። ስጦታ አይመለስም ማለት ነው። ለሰው ብለሽ አይደለም የምትኖሪው፣ እዚህ ጋ ለራስሽ ብላች ነው። ሲቀጥል ሚዲያ ላይ ስትወጪ ማንኛውም ነገር ችለሽ ማለፍ ነው እንጂ ዛሬ የብሩኬ ኦዲዬንሶች ተነስተው እንደዚህ ያርጎልሻል፣ ያንን አርገውልሻል ስለተባልሽ ያንን ነገር ማድረግ አልነበረብሽም። ብሩኬም ደግሞ ይጠቅምሻል ሸጪው ምናምን አንቺ ክብረ ቢስ ማለት እኔ በዚህ በጣም ነው ያፈርኩበት በብሩኬ ራሱ ማለት ነው። እኔ እንጃ። ብሩኬ ማለት ታውቃላችሁ፣ ሃይሚ ሞር እንኳን ብራንክ ስትደረግ የሆነ ነገር ስትደረግ በጣም ነው የሚጓጓው በቃ በጣም ነው ጓሚ ነው። ማንም ሊነካበት አይፈልግም ይሄንን ነገር አልከዳም ብሩኬ ለሀይሚ በጣም ቦታ ነው የሚሰጣት ከምሬ ነው የምላችው። ለምን እዚህ ጋር አንድ ሰውን ወደ ነው ብለው ስራውን ወደ ኋላ ማለት አልፈልግም እኔ እና እኔ እንደ ብሩኬ ሴትን ልጅ የሚያከብር ወንድ አይቻላቅም በጣም ለሴት ክብር አለው ለእናቱ ክብር አለው እና እኔ እንጃ በሀይሚ መቼም አይደራደርም፣ ግን ዛሬ በጣም ነው የገረመኝ ማለት ነው። ክብረ ቢስ ሽጭው ይጠቅምሻል ምናምን ነገር ማለት አልነበረበትም። እሱም እንግዲህ ተሳስቶ የሆን አላቅም። አንዳንድ ሰዎች እኛ ስንባል የራሳችን የምንናገረው ነገር አናቅም፣ ግን ሰው ይጎዳዋል ማለት ነው። ሀይሚም እንግዲህ በኦዲንስ የተነሳ ነው ለብሩክም ስልኩ ልትመልሰው የቻለችው፣ ብሩክም ደግሞ ያንን ነገር መናገር የቻለው ማለት ነው። በዚሁ አጋጣሚ ሀይሚ ከቻልሽ እንደኔ እንደኔ ዳኒን ከህይወትሽ አውጪ። ዳኒ አያዋጣሽም፣ ከምሪ ነው ሙላችሁ። ብርኩም፣ ሀይሚም ወደ ራሳችሁ ተመለሱ። በቃ የሰው መሸቀያ አቱኑ፣ የሰው መነገጀ አቱኑ፣ ይብቃችሁ። እውነት በቃ ብዙ ሰው አሳድጋችኋል፣ ብዙ ሰው ከትንሽ አርጋችሁ በቃ በእናንተ ስም ብዙ የፈመሱ አሉ ማለት ነው እና ሀይሚ አትሸወጂ። እዚህ ጋር ዳኒ አያዋጣሽም ሀይሚዬ ምንም እንደሚያደርግልሽም ነገር የለም እና ቢደላሽም ቢከፋሽም ብሩኬ ይሻልሻል። እስከ ዛሬ የእውነት ለመናገር ብሩኬ ሀይሚንስ ሲያስከፋት እኔ አይቼ አላቅም። በተለይም በፍራንክ በተለያዩ ነገሮች አ ሊጋጩ ይችላሉ። ግን እነሱም ሆኖ ብለው ነው ያው ድራማ እየሰሩ ነው እንጂ ትክክለኛ ህይወታቸው አይሆንም። በህይወታቸውም ባይሆን ድራማም ቀልድም ቢሆን እኔ እንጃ ሀይሚዬ እኔ ለአንቺ ዳኒ ይሆንሻል ከጎንሽ ይሆናል ብዬ አልጠበኩም። ትላንትና በተሰራ ወይም ሰብራይዝ በማድረጉ ማለት ነው። ይህንን ነገር ማድረግ የነበረበት ብሩኬ ነው እንጂ ዳኒ አልነበረበትም። በእርግጥ አሁን ያላቅም፣ ሰብራይዝ ሆኛለሁ። ዳኒም ሳያቅ ነው ምናምን ዳኒ ሆኖ ብሎ ነው ያውቃል። በአንቺና በብሩኬ መሀል ለመግባት ፈልጎ ነው እንጂ ዳኒ ለአንቺ እውነት እንዳይመስልሽ የራሱ ሊያድግብሽ ራሱ ከፍ እንዲልብሽ ነው እንጂ ለአንቺ ይጠቅምሻል ብዬ እኔ አላስብም፣ ይጎዳሻል እንጂ ማለት ነው። እና አንቺና ብሩኬ በጣም ነው የምታምሩት። በጣም ደስ ትላላችሁ ፍቅራችሁ ኦዲየንሳችሁም ደግሞ በአንድ ነው። እውነት በጣም ደስ የሚሉ ኦዲየንሶቻችሁን ነው ያላችሁ። ሲቀጥል ደግሞ ለኦዲንስ ክብር ይኖራቸው። ኦዲንስ የፈለገ ነገር መናገር መብቱ ነው። እንግዲህ እኛ እናንተ ቪዲዮ ሰርታችሁ የምታመጡልን ማለት ነው እኛ አይተን አስተያየት እንድንሰጥበት ነው መሰለኝ። እና ለኦዲንስም በዚህ ናክል ሀይሚ መናገርም የነብሽም በአሽሙርም አድርገሽ ምናምን ነገር መጠቀሞች የለብሽም መጠቃቀምም የለብሽም። በቃ የፈለገ ነገር ብትሰሚ ማለት ነው እንዳልሰማ ማለፍ ነው ያለብሽ። ምክንያቱም ለምን የሚዲያ ሰው ነሻ አንቺ ሚዲያ ባሰሪ ከመሬት ተነስቶ ማንም አይነካሽም ያው የሚዲያም ሰው ባየው ነገር ነው ፈርዶ እንደዚህ ነገር ሚልሽ ማለት ነው እንዳትሰደቢ ደግሞ ራስነትሽን ለማክበር ከፈለግሽ እኔ እንጃ ከዳኒ ህይወት ውጪ ከህይወቶች ከህይወትሽ እንደውም አስወጪ ከዳኒም ጋር አትስሪ በቃ ይቅርብሽ ምክንያቱም ታረቁ አንቺና ብሩኬ እንደዚህ የሆናችሁ ማየት በጣም ያስጠላል። እናንተ ስትጣሉ እኮ ነው እዚህ ከኦዲንስ የሚከፋፈለው። በኦዲንስ ላይ እኮ መፍረድ አይቻልም። ለምሳሌ የሀይሚም ኦዲንስ፣ የብሩኬ ኦዲንስ። እናንተ ሰላም ሆናችሁ፣ ፍቅር ሆናችሁ እንደዚህ የሚያስጠላ ነገር ይዛችሁ ባትመጡ እንደ በፊታችሁም ያማረ ነገር፣ ደስ የሚል ነገር ብትመጡ ኦዲንስ ሆኖ ብሎ ብሩኬና ሀይሚን አይለያይም፣ እርግጠኛ ነኝ። ምክንያቱም እኔ ሳቃቸው በአንድ ሲያደንቋቸው በአንድ ሲወዳቸው ነው ማቀው ነገር ግን አሁን ተከፋፍለዋል እና ሀይሚ እዚህ ጋር ደግሞ አንድ ነገር ልንገርሽ መጀመሪያ ራስሽን አስከብሪ ያለችው ነገር ቤተሰብ ሰምታችሁላ ለእኔ ቤተሰቦች ችግር የለብኝም ግን ያው አባባሏ ከገባችሁ ማለት የብሩኬን ፋሚሊ እንዳትነኩ ለምን ሀይሚ እንዲህ ራስሽንም ዝቅ ማድረግ የለብሽም ያንቺ ሳባት አባት አይደሉም ያንቺ እናት እናት አይደሉም እንዴት ነው እኔ እንጃ በጣም እኔ ሀይሚ በጣም እየተቀየረችብኝ ነው። ለምን እንደሆነ አላውቅም። ለምን ይነካሉ? ያንቺ በቃ በዚህ ሁሉ እናት እናት ናት፣ አባት አባት ነው፣ ወንድም ወንድም ነው። የብሩኬ ማይነኩ፣ ያንቺ ደግሞ ለምን ይነካሉ? ለምሳሌ ጋሼ ሲዘቀዘቁ ያንቺና ሲዘቀዘቁ ምንም አይመስልሽም፣ ግን የብሩኬ እናትና ወንድሞቹ ሲዘዘቀው አንቺ ያምሻል ማለት ነው። ለምን እዚህ ጋር መሆንም የለበትም ሎዴንስ ደግሞ እንደዚህ ብለሽ እጅ አትስጪ፣ እጅ አታስገቢ። በቃ አንቺ ከአንቺ ጋር ነው የሚሄደው ኦንዴንስ ማለት በትንሽ ነገር ነው የሚቀየርብሽ። ዛሬ እንደተወደሽም ደግሞ ነገ ሊጠሉሽ ይችላሉ። በእርግጥ አሁን በጣም የሚወድሽ ኦንዴንስ አለ፣ የሚያከብርሽ አለ፣ የሚከታተሉሽ አለና ሰውን ማመን የለብሽም። በሰው አትራመንጂ፣ በራስሽ ተራመንጂ እና ይህንም ነገር ያልኩት እኔ በፋሚሊ በኩል በጣም ነው የተሰማኝ። ለምን የራስሽን ቤተሰብ ዝቅ ታርያለሽ? የሰውን ከፍ ታርያለሽ? እኔ በነገራችን ላይ በእናት አባት ቀልድ አላቅም። የማንም አባት ይሁን የኔም አባት የማንም አባት የኔን አባት እንደምወድ የሌላውም አባት ማክበር ነው ያለብሽ። እዚህ ጋር የብሩኬን እናት ካከበርሽ የአንቺም አባት እናትሽን ማክበር አለብሽ። እና ቤተሰብሽን በዚሁ አጋጣሚ ዝቅ አታርጊ ማለት ነው። ሚዲያ ላይ እየወጣሽ ስለ ቤተሰቦችሽም አትናገሪ። ሚዲያ ላይ አትዘቅዝቆ ብትይ ይሄ መዘ መዘቅዘቅ አይቀርም ይዘቀዘቃሉ ሁላቸውም። አሁን አይደለም መዘቅዘቅ የተጀመረው። እኔንም የምትወዱኝ ካላችሁ አትሳደቡ እያልሽ ነው። ስለዚህ አንቺን እንዳይሰድቡሽ የአንቺን ቤተሰብም የብሩኬም ሀይሚ ብለው እንዳይለያዩ፣ እናንተ ሰላም ፈጠሩ ብሩኬና ሀይሚ። ብሩኬም ደግሞ ያልሆነ ቃላቶች ካፍህ እንዲወጣ ቆጠብ ብትል በጣም ደስ ይለኛል። ብቻ በጣም ያሳዝናል። ለምን እንደሆነ አላቅም። ዩቱብ ሴጣን ገብቶበታል። እንግዲህ ዩቱብ ላይ የገባ ሴጣን አላ ራሱ ሰብሮ ያውጣው። ምንም ማድረግ አንችልም። እኛ በጣም የምንወዳቸው እና በጣም የማናደንቃቸው ልጆች የሆነ የሆነ በቃ መንገዳቸው ለቀው እየሄዱ ነው። ብቻ አላቅም ምን እንደሆነ ማለት ነው። እና ሀይሚ ደግሞ በዚህ ና ክለን ያልጠበቅኳትም ነበር። በተለይም ደግሞ ስጦታ መመለስ አለብኝ፣ አንተን የሚያስታውስህ ነገር አልፈልግም ስትል ደግሞ ገረመችኝ። ብሩኬ በስጦታ ብቻ ና አይደለም። አንቺ የሚያስታውሰው አንድ አገር ልጆች ናቸው። አብራችሁ ጠጥታችኋል፣ አብራችሁ ብዙ ላይፎች አሳልፋችኋል፣ ደስ የሚሉ ጊዜዎች አሳልፋችኋል። እና ጥላቻም እንዳለ ደግሞ መታረቅም አለ። ሀይሚ በዚሁ አጋጣሚ ሰላሙን ይመልሰላችሁ ላለው ባይ ባይ